ሰው የምትሄድበት መንገድ ትክክል አይደለም፣ ተመለስ ሲባል መመለስ አለበት አይደለ? እውነት ነው መመለስ አለበት እንዴ አብረሽ ከርሚላን ከህይወትህ አስወጣት ስትባል የማስወጣት ህልምም የለህም። አለቀ ተዛ። ሩታን ያልፈልግ ስትልህ ሩታን ለምን ትገፋፋታለህ? እሷን አስወጣት ከህይወታችን እያለችህ ነው፣ አይደለም እያለችህ አንተ ግን እየሰማህ አይደለም ማለት ነው። እንደገና ደግሞ ዛሬ እንግዲህ በሀይሚና በቡራ መጥቻለሁ፣ ያየሁትን የተረዳሁትን እናገራለሁ ማለት ነው። እንግዲህ ዳኒ ደግሞ ዛሬ ጽጌን ለማናደድ ይሁን ምን አላቅም፣ ተሞሸርኩኝ ብሎ መቷል። በነገራችን ላይ እነሱ ለዚህ ድራማ ፊልም እንደሰሩ ነው ስንት አመት አስር አመት አስራ አንድ አመት ሙሉ ማለት ነው። አንድም ቁም ነገር አሳይተውን የማያውቁም እውነት ለመናገርና እንግዲህ ዛሬ ሩታ ከዚህ በኋላ አትደውልልኝ፣ እሷን ካላስወጣ ተባል ካሄር ለፍቅር ይዞ ከሆነ ፍቅር ይዞኛል በቃ ብለህ በአደባባይ ይፋ አውጣ ማለት ነው። እውነት ለመናገር በነገራችን ላይ እኮ ወንድ ልጅ ከራሱ ካልሆነች ሚስት እንትን ሲል የሆነ ፍቅር የሚባል ነገር አለ እና እንደዚያ ይመስለኛል አብርሽ ላይ የወደቀበት ነገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን በእያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ በእየ እምነታችሁ እንዲጠብቃችሁ ምኞት ነው። ወዳችሁ ፈቅዳችሁ ለምትከታተሉ ለምታበረታቱ፣ ሰብስክራይብ ለምታደርጉኝ እጅጉን በጣም አመሰግናለሁ። እንግዲህ ወደ መጣሁበት ቪዲዮ እገባለሁ። ላይክ ሼር፣ እንዲሁም ደግሞ ሰብስክራይብ በማድረግ ቪዲዮ እንድትጀምሩት በአክብሮትና በትህትና ጠይቃችኋለሁ። ዛሬ እንግዲህ ወደ መጀመሪያ እስኪ ወደ እነ ሀይሚና ወደ ቡራ እንሂድ ማለት ነው። ዛሬ እንግዲህ ከሀይሚና ከቡራ የተረዳችሁትን ቪዲዮ ከቪዲዮ ያያችሁትን የተረዳችሁትን ኮሜንት ላይ እንድትጽፉ ማለት ነው። ራሴ ግን ካየሁት እና ከተረዳሁት ሀሳብ እሰጣለሁ። እኔ ሁሌም ቢሆን ሀይሚና ብሩኬ እንዳልተጣሉ ነግሬያችኋለሁ። ስራ እንደሆነ አስረድቻችኋለሁ። ነገር ግን ያው ብዙዎቻችሁ የሚገባችሁም አይመስለኝ እንጂ እየተነገራችሁ ነበር ማለት ነው። ሲጀመር ሀይሚ ከብሩኬ ጋር ሳትነጋገር እንዴት ነው ሰው የምታስገባው ቤት? ሲጀመር አታደርገውም። እውነቴን ነው የምነግራችሁ፣ አታደርገውም። ይህንን ስራ ምንድን ያደረጉት እየተመካከሩ የሆነው እየሰሩት ያሉት። ለምን ካላችሁ ብሩኬ ቤቱ ላይ ቤቱ ሆኖ መግቢያ ሰራ እያችሁ አይደለ? ከዛ መጣው ምናምን ማለት ነው። ከዛም በኋላ ደግሞ ቤት መጣ። ከዛ ደግሞ ልጁን እንደማያቀው ልጁን እንደማያቀው። እንዴት ማያውቀው ልጅ እዚህ ጋ ቤታ መጣሽ ምናምን አላት። አሁን እንዲሁ ሃይሚ ብሩኬ እንዲሁ እኛን ስታውን ግምን እንመስላችኋለን ማለት ምንም እንዲሁ ያልተማረን የማናውቅ የማይገባን ይመስላችኋል መሰለኝ። እንዲህ እዚህ ሀገር እኮ ማንኛውም ሴት ስትመጣ ቢያንስ እንኳ እስከ ዘጠነኛ ክፍል እስከ አስረኛ ክፍል ተምራ የመጣች ሁሉ ናት፣ አንዳንዶች በስተቀር ማለት ነው። አንዳንዶች ግን ተምራችሁም እንዳልተማራችሁ የምትሆኑ አላችሁ። ምክንያቱም ምንም አይገባችሁ ማለት ነው። እኔ ነጭ ነጭን ከመናገር ወደኋላ አልልም፣ እናገራለሁ። እና ብሩኬ እውነት ለማስመሰል ደግሞ ከልጁ ጋር ምናምን ተያያዘ። እውነት ለማስመሰል ለምን ይሄ ድራማው እንዲረዝምላቸው ስለፈለጉ ማለት ነው። እና ሃይሚ ደግሞ ዛሬ ጸጉርሽ ከአንገትሽ ወርዶ ወገብሽ ደርሷል። እና በጣም ዛሬ ደግሞ ጸጉርሽ የሚያምር ሆኗል። አርጎልሻል። ደግሞ ጸጉርሽ ኔ ቆንጆ እና ስራችሁ ደስ ይላል። በርቱ ጠንክሩ። እውነት ለመናገር ማለት ነው እንግዲህ ሃይሚዬ ዛሬ ብቻ ኔ ተገርሜበታለሁ። በቪዲዮ እናንተ ደግሞ በዛሬው ቪዲዮ የተጨነቃችሁ ካላችሁ ትረጋጋላችሁ ብዬ አስብ ያለውኝ ማለት ነው። በነገራችን ላይ ሃይሚ አሪፍ ጸጉር ነበረሽ እኮ አለሽ አሪፍ ጸጉር ግን ምንም በቃ አንዴ የፈረስ ጭራ አናታችሁ ላይ ማውጣት ተጀምራችሁ፣ በሉ በሉ የሚል ነገር አለ መሰለኝ። በቃ እንደዛ ነው። የሚያምር ጸጉርን፣ የሚያምር ጸጉሯን ይህንን የፈረስ ጭራ ላይ እያረግሽ ልታበላሸው ነው ማለት ነው። እንግዲህ ደግሞ ወደ ዳኒ መጣ ስልላችሁ፣ ዳኒ ዛሬ እንግዲህ እንዲሁ ዳኒ ግን አንተና ጽጌ እንዲሁ ወይ አንድ ቀን ፍቅራችሁን ይፋ ታረጉ ወይ ምነው፣ የእናንተ ስኔ ይገርመኛል የእውነት የምር ይገርመኛል በጣም ነው የምትገርሙኝ ከሚባል በላይ እና ወይ ፍቅራችሁን ይፈታረጉ ወይ ምን እንዲሁ ምንድን ነው አላማችሁ ማለት አላማችሁ ምንድን ነው አልገባኝም ምን አላማችሁ ምን እንዲሁ ራሱ አላማችሁ አይገባኝም የእናንተ ነገር እንዴ ጊዜ ታክሲ አይደለም እኮ አሁን እኮ ዳኒ ቢያንስ እኮ ወደ ሰላሳ ዓመት የሆነሃል እኮ ታዲያ ቁም ነገር መያዣ እኮ ነው አሁን ብር ብቻ መሰብሰብ ቁም ነገር አለው እንዴ ቁም ነገር የለውም እኮ ብርም እኮ ከልጅ ጋር ከትዳር ጋር ነው የሚያምረው የስ ኦርኖ የስ፣ የምሬ ነው አብርሽ። እኔ እኮ አብርሽ ነገር ግራ ይገባኛል አንዳንዴ። ግራ የሚያጋባ ነገር አለች። ሴቶቹ ሁሉ አብርሽ እያብርሽ እየሲሉት በቃ ሁሉም የወደዱ መሰለው መሰለኝ። በቃ ልቡን ችላ ችላ እያደረገ ነው ማለት ነው። በቃ ሩታ እንደፍሮ የሆነ ነገር ሊላት አልቻለም አሁን ላይ ማለት ነው። የምር ምክንያቱም በቲክቶክ መንደር አብረሽዬ የኛ ጠንበልል የኛ ሸጋ የኛም ምልከ ምልካም የኛ ውብ ምናምን ሲሉት በቃ ለካ ብዙ ሰው አለኝ እንደ አፍቃሪ ምናምን ይመስለኛል መሰል። በቃ ሩታ የምትለውን ነገር ምንም እየተገበረ አይደለም ማለት ነው። ዛሬም ከዚህ በኋላ የሆነ ነገር ስትለው በቃ ዝም ነው ያለው፣ ምንም አላለም እንደ ምን አስበው ነው ቲክቶክ ላይ ከዛች ጋር ዝም ብለ ውረዱ ትላለ ረ። በስመ አብ ትዳር ማለት ምን ማለት ነው? ይህንን አንብብ መጀመሪያ። ትዳር ምንድን ነው? ትዳር ማለት ምንድን ነው? ይህንን ማንበብ አለብህ አብርሽ። ይቀርሃል ማለት ነው። ስራም ቢሆን ይሄ ይቀርሃል ብዬ አስባለሁ። ትዳር ምን እንዲሆነ ለይተ ማወቅ አለብህ እላለሁ ማለት ነው። እና ብሩኬ ይመች ተመችተናል፣ ዛሬ በእውነቱ ይመቻችሁ ብቻ ፈታ እያረጋችሁን ነው እናመሰግናለን ቴንኪው እናንተ ባት ኖሩ ማን ፈታ ያደረገናል ፈታ ስለምታረጉ እጅጉን በጣም እናመሰግናለን በእውነት እናንተ ፈታ እያረጋችሁን ስለሆነ ይመቻችሁ ይመቻችሁ ዲያኔም ይመችህ ሁላችሁም ይመቻችሁ አብርሽ የሚመችህ ማለት ነው ሀይሚና ቡራም ይመቻችሁ ዋው እኔ እኮ ሃይሚና የቡራ ነው ዛሬ ያሳቀኝ። አቤት ሃይሚ፣ አንተ ጋር ሳትመካከሩ ሃይሚ ቤት ሰው አስገባች ባክ። አንተ ጋር ሳትመካከሩ ሳታወሩበት ሃይሚ ቤት ሰውና ብላ አታደርገውም። ካሜራ ደቅና አታደርገውም፣ አታስገባም ሰው። አንተም የምታውቀው ጓደኛችሁ ነው ፎርኮርስ። ይሄ ነው። እኔ እህታችሁ ነጭ ነጭትን ከመናገር ወደ ኋላ አለለም ለማንም አላሽቃብጥም ትክክለኛ ነገር ነው የምናገረው እውነት የሆነውን እውነት እላለሁ ውሸት የሆነው ውሸት ነው የምለው ለማንም እንትን አለለም አላሽቃብጥም ትክክለኛ ነገር ነው የምናገረው አለቀ ይሄ ነው ተገባችሁ ማለት ነው እና ለማንኛውም ይሄን ለማለት ነው የመጣሁ ተወዳችኋለሁ አከብራችኋለሁ አከብራችሁ አሉ ሀሳብ እና አስተያየታችሁን ስጡበት ማለት ነው ባያችሁትና በተረዳችሁት ነገር ዶራል ጉያ መጣለ ዶራል ጉዲያ መጣ፣ ዶራል ጉዲያ መጣ፣ ዶራል ጉዲያ መጣ። እኛም እኮ ተምረን የመጣ ነው የምታደርጉት ነገር ሁሉ ይገባናል፣ እንዳትጨነቁ። ኦኬ፣ እህት ወንድሞቻችን፣ የዩቲዩብ ዩቲዩበሮች ማለት ነው እናንተ የምታደርጉት ነገር ይገባናል። ኖት ፕሮብለም በእርቱ ጠንክሩ፣ በደንብ ስሩ፣ ተለወጡ፣ ፎቅ ስሩ፣ መኪና በመኪና ሆኑ፣ አውሮፕላን ግዙ። በቃ ይሄ ነው። በእርቱ ጠንክሩ፣ ይመቻችሁ፣ እንወዳችኋለን። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ። ውድ አድማጭ ተመልካቾች ቪዲዮ ይሄን ይመስላል። ከተመቻችሁ ሀሳባችሁን ስጡ ማለት ነው። ለሁሉም ነገር ቤቴ ክፍት ነው፣ ለምንፈልጉት ነገር ሁሉ አመሰግናለሁ። አወሬያቸው የቆየው አቢ ነኝ የነበረኝ ቆይታ